አንድ ተረት አለ። አይደለም አይኗን እያወጣኋት ቅንድቤን አደራ አለች እንደሚባለው፣ አሁን ትልቁ ችግር የሀገርን አይን እያጠፋህ ቅንድቤን አደራ ቅንድቤን ልኳሉ አይነት ነገር ነው። ስለዚህ ዋናው መሰረታዊ ነገር ለእኔ እዚህ ሀገር ውስጥ የፖለቲካ ትግል ለማድረግ ዳይቨርሲፋይድ የሆኑ የፖለቲካ ጥያቄዎች አሉ። እዚህ ሀገር ውስጥ የፖለቲካ ትግል ለማካሄድ የኢኮኖሚ ጥያቄዎች አሉ። የኅብረተሰባዊም ጥያቄዎች አሉ እነዚህ ጥያቄዎችን በሀገር ውስጥም ሆነ ከሀገር ውጭ ካለ ኃይል ጋር ስትተባበር ምንድን ነው የኔ ኢንተረስት? ያ ሊያግዘኝ የሚተባበረኝ ሰው ኢንተረስት ደግሞ ምንድን ነው? ለምሳሌ የቅርብ ወዳጆቻችን የቅርብ ጎረቤቶቻችን ከፌዴራል መንግስቱ ጎን ቆሞ አንድ የፖለቲካል ኮሚኒቲን ሲያጠቃ የነበረ ከዛ ፌዴራል መንግስቱ እና ያ ፖለቲካል ኮሚኒቲ ሲስማሙ ደግሞ ከፌዴራል መንግስቱ አጌንስት ቆሞ ከዛ ፖለቲካል ኮሚኒቲ ጎን ቆሞ ደግሞ ሌላ ውጊያ ለመፍጠር የሚያግዝ ከሆነ የዛ ሀይል ኢንትረስቱ ምንድን ነው? ጦርነቱ ሳይዱ አይደለም ከፖለቲካል ኮሚኒቲውም ከፌዴራል መንግስቱ ከሌላ ክልል ከኤኒ ሳይድ ጋር ቆሞ ጦርነቱን ማጋጋሉ የሚፈልገው፣ በዛ ጦርነት ውስጥ በሚፈጠር ውድመት ያተርፋል፣ በዛ ጦርነት ውስጥ በሚከሰት እልቂት ያተርፋል ማለት ነው። ለኛ በሶኮል ባንዳነት ሂስቶሪካል ባክግራውንድ ያለው ነገር ነው። ምክንያቱም ይህ ሀገር ከቅርብ ያሉ ወዳጆቻችን ብቻ ከቅርብ ያሉ ጎረቤቶቻችን ጋር ብቻ ሳይሆን በቀኝ ግዛት ጊዜ ጣሊያኖች ሲመጡ አይፈራም ጋሜ እያለ የተቀበለ ባንዳ የነበረበት ሀገር ነው። ስለዚህ ሂስቶሪካል ባክግራውንድ አለው። ዛሬ በአደባባይ ወጥተህ ከሆነ ሀይል ጋር ተባብረህ መተባበርህ ደግሞ እንደ ዝናና እንደ ጀግንነት በአደባባይ የሚፎክርበት ደረጃ ላይ ይደርሳል። ህዝብን እየገደልክ ህዝብን እያፈናቀልክ ሀገርን እያፈረስክ የሚመጣ ነጻነት አያዋጣም። የሚመጣ ዲሞክራሲ አያዋጣም። ቢመጣም ሰስተነብል አይሆንም። ምክንያቱም ጎረቤቶቻችን በእኛ ሀገር ፖለቲካ ውስጥ እጃቸውን አስገብተው እየፈተፈቱ ያሉ ጎረቤቶቻችን ኢንተረስታቸው ሀላል ነው። ሜዳ ላይ ያለ ኢንተረስት አለ። ሜዳ ላይ የተሰጠ ኢንተረስት፣ እነዛ ጎረቤቶቻችን ኢንተረስታቸው ምንድን ነው? ያንን ኢንተረስታቸውን የሚያስጠብቅላቸውስ ምንድን ነው? ስቴብል የሆነ ገቨርንመንት ኢትዮጵያ ውስጥ ስታብሊሽ ከተደረገ። ምክንያቱም በእኛ እና በኤርትራ መንግስት መካከል ያለ ልዩነት አለ። የኤርትራ መንግስት በማንኛውም መንገድ የኢትዮጵያ ህዝብም ሀገርም የኢትዮጵያ መንግስትም ወደ ባህር በር ዝር እንዳይል ይፈልጋል። ይሄንን ነው ምትታይ ነው። ከሱ ጋር የምትተባበረው የግብፅ መንግስት አለ። በማንኛውም መንገድ አንዲት ጠብታ ውሃ ከአባይ ላይ መነካት የለበትም የሚል መንግስት። አንዲት ጠብታ ይህንን መንግስት ተቃርኖ የቆመው ይህ መንግስት ምን ስላለ ነው? ፍትሐዊ ወይም ደግሞ ሪዝናብል ኢንድ ኢኲተብል ዩቲላይዜሽን ኦፍ ውሃውን በፍትሐዊነት በምክንያታዊነት እንጠቀም ስላለ ነው። ከዚህ የተሻለ አንተ ምን ኦፈር ስላደረግ ነው የሚያግዝህ ብለ ራስህን ከጠየቅ፣ ለእኔ ለዶሮ በሽታ በሬ እንረድ ነው አሁን እያለ ነው። በቃ ጠንቋይ ቤት ሄደ ዶሮ የታመመችልኝ ስትለው ዶሮውን ላድንል ከፈለግ በሬ ረድልኝ፣ በሬ መስዋዕት አድርግልኝ ሲል በሬ የማረድ ነው ዶሮ አፍንግም ትበል ማለትም አንዳንዴ አባት ነው የሚሆነው። ስለዚህ ለእኔ እስከሚገባኝ ድረስ የፖለቲካችን መነሻ የፖለቲካችን አካሄዱ የፖለቲካችን መዳረሻው ስልጣንና ስልጣን ብቻ ይሆንና አንዳንዴ ለስልጣኑ ያለን ፍቅር ለህዝብ ያለ ጥላቻ ይሆናል። ለስልጣኑ ያለ ፍቅር ለሀገሩ ያለ ጥላቻ ይሆናል። ምክንያቱም ለአንድ ነገር በጣም ከሚገባው በላይ ፍቅር ባለ ቁጥር ለሆነ ሳይት ደግሞ ጥላቻን ዴቨሎፕ ስለዚህ ለእኔ በማንኛውም መንገድ ስልጣኑን እናገኘው የሚል የፈጠረው ትብብሮች ናቸው። አሁን በቀጠናው ዙሪያ ላይ የቀጠናውንም ሰላም የሀገሩንም ሰላም እያመሱት ያሉ ያ